ሰላም ጠና አስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርበላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እነሆ ሚኒስትሩ በርካታ ሚስጥሮችን አወጡ፣ በቦምብ ፍንዳታ የሰዎች ህይወት ጠፋ፣ በኢትዮጵያ ሴቶች ሱሪ እንዳይለብሱ ታገዱ። ቢቢሲ የመንግሥትን ገበና ለዓለም አጋለጠ። በሸዋ ምንጃር አስደንጋጭ አደጋ ደረሰ። ቤተሰቡ በሙሉ ሞት ተፈረደባቸው በፍርድ ቤት። አሜሪካ ወታደሮቿን ለጦርነት እንዲዘጋጁ አዘዘች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። መከላከያ የህዝብን መገልገያዎችን የጦር ካምፕ ማድረጉ ተጋለጠ። ደሴ ከተማ የፋኖ ኃይሎች ባደረጓቸው ማጣራቶች በደሴ ከተማ የጦሮ ኃይል በተለይም የጦር ቤዝ ከመሮ ግቢ ከፍ ብሎ ባለው ሬዲዮ ጣቢያ አካባቢ መሆኑን ደርሼበታለሁ አለ። እናም በተጨማሪ መሮ ግቢ ሙሉ በሙሉ ትምህርት ቤት ተዘግቶ የጦር ካምፕ መሆኑን ደርሽበታለው ያለው የፋኖ ኃይል በማንኛውም ሰዓት የሚፈጠረው ሁኔታ ስለማይታወቅ ማህበረሰባችን ይህን ታሳቢ በማድረግ ጥንቃቄ እንዳይለያቸው ሲል ጥሪውን አስተላልፏል። ማስጠንቀቂያውን ሰጥቷል። በሌላም በኩል በጎጃምም እንደዚሁ የማስጠንቀቂያ መልእክት ነው የተላለፈው። በጎጃም ቀጠና በርከት ያሉ ቦታዎች ላይ የመከላከያ ሰራዊቱ አመሻሽ ጀምሮ ጓዙን ሸክፉ እየተንቀሳቀሰ ያለ ኃይል እንዳለ መረጃዎች ደርሰዋል። ይህን ኃይል ጓዙን የሚሸክፈውና የሚንቀሳቀሰው የቴዎድሮስ እዝ ከፍተኛ አመራሮች የሚገኙበት በተለይም አርበኛ ዘመነ ካሴ ላይ በርካታ አቅጣጫ ከበባ በመፈጸም ያለውን እግረኛ መካናይዝድ ኃይል እንዲሁም አየር ኃይሉን በማሰለፍ የማጥቃት የቴዎድሮስ እዝን አከርካሪ መስበር የሚል እቅድ እንዳለው ነው የተገለጸው። በመሆኑም ይህ መረጃ ፋኖ የደረሰው ስለሆነ ጥንቃቄ እንዲያደርጉም መረጃውን አካፍለዋል ለሌላው ማህበረሰብ። ዘመቻ አርበኛ ደም አሊ አባ እናደው ደው በስም የተሰየመው ጦርነት አሁንም ጠንክሮ መቀጠሉ ነው የተገለጸው። ዛሬም በድል ቀጥሎ ውሎ በርካታ የጠላት ኃይል እርምጃ እየወሰደ እንዳለም ተገልጧል። እጅግ ቁጥሩ የበረከተ የመከላከያ አሁንም በመማረክ ላይ የሚገኘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ የልጅ እያሱ ኮር ቤተ አማራ ክፍለጦር የአጼ ቴዎድሮስን ትንፋሽና ያስቻለው ደሴን ወንድም በአርበኛ አንዳሻው ጌታውን ዋና አዛዥና በቢኒያም ማሞ ምክትል አዛዥነት ምታታይ በሚመስል ፍጥነት ካምባሰል ተራራዎች በመምዘግዘግ በሽሎ ወንዝ በመሻገር ከጠዋቱ አስር ሰዓት ጀምሮ እስከ ቀኑ ስድስት ሰዓት የተንታ ወረዳ ታዳጊ ከተሞቹን ጨምሮ የወረዳው ዋና መቀመጫ የሆነችው አጅባራን በመቆጣጠር የክፍለ ጦሩን የመሪዎች ድንቅ ጀግነት፣ ተዋጊ ቁርጠኝነት የታየበት ድል መመዝገቡም ተገልጿል። በዚህ ተጋድሎም በጣም ሰፊ የሚባል ቀጠና በመቆጣጠር ለደሴና ኮምቦልቻ ወሳኝና ስትራቴጂ ቦታዎችም እንደተያዙ ነው የተገለጠው። ሚኒስትሩ ጌታቸው ረዳ በቃለ ምልልሱ ላይ በርካታ መረጃዎችን አጋለጠ። ሚኒስትሩ ጌታቸው ረዳ በርካታ መረጃዎችን አወጣ። ሻቢያ ከኢትዮጵያ ጋር ጦርነት በገጠመበት ወቅት ከኤርትራ ራቅ አድርጎ በደቡብ የትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልልን ለማድረግ ነበር። ይህ እንዳይሳካ እኔ ሁለንተናዊ የትግል አደርጋለሁ ብለዋል። ጌታቸው ረዳ ኤርትራውያንን በተመለከተ ኤርትራውያን በጣም ብልህ ናቸው፣ የፌዴራል መንግስት በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉም ብለዋል። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብሎ ከሚያስቡበት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነም ማየት ነው ብለዋል። በማስከተል ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉትም ከመቶ ሰላሳ አምስት ሚሊዮን በላይ የሆነውን የኢትዮጵያን ህዝብ በባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም ሲል ነው የገለጸውም። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብሎ ለጠየቀውም አቶ ጌታቸው ሰፋ ያለ ምላሽም ሰጥተዋል። የጊዜያዊ አስተዳደሩ ፕሬዚዳንት በነበረኩበት ወቅት ከኤርትራ ጋር ግንኙነት ጀምሬ ነበር። ተስፋም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር። ማየውም ጌታቸው ረዳ የቀድሞ የሲኤንኤን እና ሮይተርስ ጋዜጠኛ ጂሚ ስትማን ባዘጋጀው ግሎባል ፓወር ሺፍት ፕሮግራም ላይ ባደረገው ቃለመጠይቅ ነው እነዚህን ጉዳዮች የተናገረው። እስካሁን ሰባት ሰዎች ሕይወት ሲያልፍ ከሁለት መቶ በላይ ሰዎች ከባድና ቀላል ጉዳት አጋጥሟቸዋል፣ ሲል ፖሊስ ገለጠ። በአማራ ክልል ምንጃር ሸንኮራ ወረዳ አራርቲ ማርያም የተረበረበ እንጨት ተደርምሶ ነው እስካሁን ባለው የሰባት ሰዎች ሕይወት ሲያልፍ ከሁለት መቶ በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸው የወረዳው ፖሊስ መምሪያ አሳውቋል። የፖሊስ መምራው ለኢትዮ ኤፍኤም 107.8 ሬዲዮ ጣቢያ በሰጠው ቃለ ምልልስ ላይ ነው። በቤተ ክርስቲያኑ የሚከበረውን ዓመታዊ የቅድስት ድንግል ማርያም በዓል ንቅስ አስመልክቶ እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ነው የተረበረበው እንጨት የምድር መደርመስ አደጋ አጋጥሞት ከባድ አደጋ የደረሰው ብሏል። ተጎጂዎችን አደጋ ከደረሰበት አካባቢ የማንሳት ስራ አሁንም እየተሰራ መሆኑንና በመንግስት በግልና በመከላከያ ሆስፒታሎች የህክምና እርዳታ እየተደረገላቸው መሆኑን ነው የወረዳው ፖሊስ መምሪያ ለሬዲዮ ጣቢያው የገለጸው። ኮሪደር ልማቱ ላይ ከተተከለ የትራፊክ ምልክት የቆሻሻ ማጠራቀሚዎች የሰረቁት በስድስት ዓመት ስርዓት ተቀጦ የወንጀል ድርጊት የተፈጸመው መስከረም 4 2018 ዓም ከሌሊቱ 10 ሰዓት በለሚኩራ ከተማ ወረዳ ስምንት ልዩ ቦታው ካምብሪጅ ትምህርት ቤት አካባቢ እንደሆነ ነው የተገለጸው። ተከሳሾቹ ታረቀኝ ታፈሰና አፈወርቅ ዮሐንስ በኮሪደር ልማቱ ተተክሎ የነበረውን የመንገድ ዳር የትራፊክ ምልክት ነቅለው ይዘው ሲሄዱ ነው በወቅቱ በወንጀል መከላከል ስራ ላይ በነበሩ ፖሊሶች አባላት እጅ ከፍንጅ ሊያዙ መቻላቸው የተገለጸው። ፖሊስም ተከሳሾቹን ይዞ ባደረገው ምርመራ የማስፋት ተግባር በኮሪደር ኮሪደር በለማ መንገድ ላይ ዳር ተቀምጦ የነበረውን የዋጋ ግምታቸው ሁለት መቶ ሺህ ብር የሚያወጡ ስድስት የቆሻሻ ማጠራቀሚያዎችም በመስረቅ ነው አካባቢው ለሚገኙ ሶስት ተቀባዮች በስምንት ሺህ ብር እየሸጡ መሆኑን አምነው ቃላቸውን በመስጠት ተቀባዮቹ በቁጥጥር ስር በመዋል ኤግዚቢቶቹን ማስመለስ መቻሉን የምርመራ መዝገቡ ያስረዳል። ተከሳሾች ታረቀኝ ታፈሰና አፈወርቅ ዮናስ በፈጸሙት የትራፊክ ምልክት የስርቆት ወንጀል የፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ሶስተኛ ወንጀል ችሎት በስድስት ዓመት ጽኑ ስርዓት እንዲቀጥ ወሰነባቸው። ቢሆንም በቀጣዩ በፈጸሙት የመንገድ ዳር የቆሻሻ ማጠራቀሚያዎች ስርቆት ወንጀልም ለውሳኔ ጥቅም 6/2018 ዓ ም እንዲቀርቡ በፍርድ ቤቱ ትእዛዝ ተሰጥቷል። ቢቢሲ የኢትዮጵያን መንግስት ገበና ለዓለም አጋለጠ መስከረም 17 2018 ዓ ምት ነው በሰሜን ወሎ ዞን በወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ትንሽ ከተማ በሚገኘው ጤና ጣቢያ ህይወት እንደተለመደው ትቀጥል ነበር ሲል ጽሁፉን ይጀምራል። በአንዱ ክፍል ለሁለት ወራት አልጋ ይዞ የታመመ ልጁን ተስፋ ሳይቆርጥ የሚጠብቅ አባት ነበር ብሏል። በሌላ ክፍል ደግሞ የታመሙ ልጆቹን ዳግም በጤና ለማየት ሌት ተቀን የሚተጉ እናትና አባት እንደነበሩም በጽሁፉ ላይ ያትታል። በማዋለጃ ክፍል ደግሞ አንዲት ነፍሰ ጡር እናት አዲስ ህይወት ወደዚች ምድር ለማምጣት ምጥ ይዟት ትታገል ነበርም ብሏል። የጤና ባለሙያዎቹም የህይወት ሞት ሽረት በሚገባቸው ክፍሎች ውስጥ የሰው ህይወትን ለማትረፍ እዚህ እዛ እንደሚሯሯጡ ነው የገለጠው። ታዲያ ከቀኑ ስድስት ሰዓት ሲሆን ነው ይህ ሁሉ ተስፋና ትግል በአንድ ቅጽበት የተለወጠው። ሰማዩ የህይወት ብርሃን ሳይሆን ሞትን አዘነበ። ያልታወቀ ድሮን በቀጥታ በታካሚዎቹ ተኝተው በሚታከሙበት ክፍል አምስት ላይ አረፈ። ከዚያ በኋላ የሆነውን ከጥቃቱ የተረፈችው አንዲት የጤና ጣቢያ ባልደረባ እንዲህ ታስታውሰዋለች ብለዋል። ምንም እንኳን ራሴን አላውቅም። መሬት ተሰንጥቆ የዋጠን ነው የመሰለን። ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ። ፍንዳታው አካባቢውን አናወጠው። የፍንዳታው ጤና ጣቢያ ውስጥ ቤተሰቦች የነበሩ ልባቸው በፍርሃት ተውጦ ወደ ስፍራው ሲሮጡ ያዩት ትዕይንት ዘግናኝ ነበር ብለዋል። በደመነፍስ ነበር ይላል አንዱ የአይን እማኝ ለቢቢሲ ዘጋቢ ሲናገር፣ የደማውም የታመመውም እየተዛለለ ከፍርስራሹ ሲወጣ ሳይ ያየሁትን ማመን አቃተኝ ነበር ያለው በፍርስራሹ ውስጥ የሰው ህይወት ለማትረፍ በተደረገ ግብ ግብ አራት ሰላማዊ ሰዎች ግን ሊተርፉ አልቻሉም። አይናቸው እያየ የሥራ ባልደረቦቻቸውና ታካሚዎቻቸው ሲሞቱ የተመለከቱት የጤና ባለሙያዎች የሟቾቹን ታሪክ ባዘንም ይናገራሉ ብለዋል። ሦስቱ ልጆቻቸውን ሲያስታምሙ የነበሩ ወላጆች ነበሩ። አንደኛዋ እናት፣ ሌላኛው አባትና ለሁለት ወራት የታመመ ልጁን ሲጠይቅ የነበረው ያ ተስፈኛ አባት የልጆቻቸውን ህይወት ለማትረፍ መጥተው የራሳቸውን ህይወት አጡ ሲል ነው የገለጸው። ነገር ግን ከሁሉም በላይ ልብ የሚሰብረው ታሪክ በማወላጃ ክፍል ውስጥ የተፈጸመው ጉዳይ ነው። በማወላጃ ክፍል ላይ የሞተች እናት አለች፣ ትላለች የጤና ባለሙያ አንዷ። ነፍሰ ጥሯ ወልዳ ነበር። እሷ ግን እየወለደች እያለች ነው እየሞተችው። አዲስ ህይወት ልትሰጥ ስትታገል የራሷን ህይወት ተቀጠፈ። አዋላጅ ነርሷ እጇን ክፉኛ ቆስሎ ነበር። ከሟቾቹ በተጨማሪ የስድስት ዓመት ህፃን ጨምሮ ከአስር በላይ ሰዎች ቆሰሉ። ከእነዚህ መካከል ስምንቱ ህይወት ለማትረፍ ሲለፉ የነበሩ የጤና ባለሙያዎች ነበሩ። አገልጋዮቹ በገዛ ተቋማቸው ውስጥ ተጠቂ ሆኑ። በአካባቢው በተፈጠረው ግጭት ምክንያት ነው መንገድ ተዘግቶ ስለነበረ ቁስለኞቹ ለሁለት ቀናት ያህል ስቃይ ሲያሳልፉ ቆይተው ሰኞ ዕለት ወደ ወልዲያ ሆስፒታል ሊወሰዱ ችለዋል፣ ሲል ነው ዘጋቢው የተነተነው የጤና ጣቢያው ክፍል አምስት እስከ ክፍል ሰባት ድረስ ሙሉ በሙሉ ፈራርሷል። ዛሬ በሳንቃ ከተማ ህዝቡ በከፍተኛ ፍርሃት ውስጥ ነው። ፈርተን መድኃኒት እንኳን ማምጣት አልቻልም ይላል አንዱ ነዋሪ። ድሮኑ ትናንትናም ሲዞር ነው የዋለው፣ ምን እንደሆነም ግራ ገብቶናል። በአንድ ወቅት የህይወት ተስፋ የሚሰጥበት የነበረ የጤና ጣቢያ አሁን የሀዘንና የፍርሃት ምልክት ሆኗል። ሰማዩ ስር ሞት እያንዣበበ፣ የሳንቃ ከተማ ነዋሪዎች የቀጣው ፍርሃት ጀንበር መቼ እንደምትጠልቅ ሳያውቁ ቀናቸው ይገፋሉ። ይህ መረጃ ለሌላው ዓለም ማህበረሰብም ነው የተሰራጨው በቢቢሲ አማካኝነት። ዛሬ ዓለም በአማራ ክልል እየተፈጸመ ያለውን ገበና በዝርዝር ደርሶታል። ሴት ልጅ ሱሪ ለብሳ እንዳትንቀሳቀስ እግድ መጣሉ ተገለጸ። ከሻሸመኔ በቅርብ ርቀት ላይ በምትገኘው ወንዶ ወገነት ከተማ ነው ሴት ልጅ ሱሪ እንዳታደርግ ተብሎ መወሰኑ የተሰማውም። የአካባቢው አስተዳደር ማብራሪያ ሊሰጥበት እንደሚገባም ተጠይቋል። በወንዶ ወገነት ከተማ ሴት ልጅ ሱሪ አታደርግ ተብሎ በአካባቢው ሽማግሌዎች ተወስኗል ተብሎ ነው። በትላንትናው ዕለት አንዳንድ ሰዎች መንገድ ላይ ሱሪ ለብሰው የወጡ ሴቶችን ሲያንገላቱ መታየታቸው የደረሱት መረጃዎች እንደሚጠቁሙት ከሆነ ሴቶቹ እየተንገላቱ መሆኑ ነው የተገለጸው። እገዳው አንዳንዶቹ ሱሪ ለባሽ ሴቶች በማስቆም በመቀስና በምላጭ የመቅደድ ሙከራ ሲያደርጉ መስተዋላቸውንም ምንጮች ጠቁመዋል። የአካባቢው ወግና ባህል ማክበርና ማስከበር እንዳለ ቢሆንም የአስተዳደር ውሳኔዎችን በተመለከተ ግንዛቤ ሳይፈጥሩ ወደ ተጠቀሰው ተግባር መግባት ተገቢ አይደለም ብለዋል። አንዳንድ አስተያየት ሰጪዎችም አካባቢው የቱሪስት ስፍራ በመሆኑ እንግዶች መኖራቸው ሊታሰብ ይገባል ያሉት እነዚሁ የአካባቢው ነዋሪዎች በተለይም በሴት ልጅ ላይ ተገቢ ያልሆነ ተግባር በመፈጸም መበረታታት የለበትም። ለማንኛውም ጉዳዩ በተመለከተ የአካባቢው አስተዳደር ተገቢው ማብራሪያ ቢሰጥበትና በጉዳዩ ላይ ትኩረት ሊወስድ እንደሚገባም ተጠይቋል። ኢትዮጵያ ከአንድ ቢሊዮን ዶላር ዩሮ ቦንድ እዳ ዓለም አቀፍ ኢንቨስተሮች ጋር በእዳ ሽግሽግ ዙሪያ ድርድር መጀመሯን የዓለም አቀፍ ዜና አውታሮች ዘገቡ። ድርድሩ የተጀመረው ፓሪስ ውስጥ እንደሆነ ዘጋቢዎቹ ጠቁመዋል። ኢትዮጵያ ባለፈው ዓመት ታኅሳስ የዩሮ ቦንድ እዳዋን ሳትከፍል ከቀረች በኋላ ነው። መንግስት ዩሮ በቦንድ ያዥ ኢንቨስተሮች የአገሪቱ ችግር የአጭር ጊዜ የጥሬ ገንዘብ እጥረት ነው ወይስ በረጅም ጊዜ እዳ የመክፈል አቅም ውስንነት ነው በሚል ጉዳይ ላይ ሳይስማሙ ቆይተው እንደነበረ አይዘነጋም። ቦንድ ያዥዎቹ ሀገሪቱን ችግር ጊዜ የጥሬ ገንዘብ እጥረት ነው የሚል ድምዳሜም እንዳላቸው ነው የተገለጠው። አሁን ወደ ውጭ ዜናዎቻችን እናመራለን። አሜሪካ አሜሪካ ወታደሮቿን ለጦርነት ተዘጋጁ ስትል ትዕዛዝ ሰጠች። የአሜሪካ መከላከያ ሚኒስትር ፔንታ ሀገስት ለከፍተኛ የጦር ኃላፊዎችና አዛዦች ነው መልእክታቸውን ያስተላለፉት። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሀገስት አገራቸው ምንም ምን ስጋት እንዳለባት ግን እስካሁን ይፋ አላደረጉም። ፔንታጎን በቅርቡ ሁለት ወሳኝ የፖሊሲ ማሻሻ ማድረጓንም፣ ዘገባው አስታውሷል። የብሔራዊ መከላከያ ስልቱ ከቻይና ወደ የውስጥ ደህንነትና ምዕራብ ንፍቀ ክበብ ማዞር አንደኛው ጥኑ ሆኗል። የአሜሪካ ጦር ሰላምን ለማረጋገጥ ለጦርነት መዘጋጀት ይጠበቃል ብለዋልም ፔት ሃግስት በምቶች በመቶች ለሚቆጠሩ የጦር አዛዦች በቨርጂኒያ የተናገሩት። መከላከያ ሚኒስትሩ ውጥረት አሜሪካ እንዳለባትም አስጠንቅቀዋል። በፊሊፒንስ የተከሰተው አደጋ አስደንጋጭ ተባለ። በፊሊፒንስ 6.9 ሬክተር ስኬል የተመዘገበው የመሬት መንቀጥቀጥ ነው ከፍተኛ ጉዳት ማድረሱ የተገለጸው። በዚህም የመሬት መንቀጥቀጥ የካቶሊክ ቤተ ክርስቲያን አፍርሶታል። የአካባቢው መገናኛ ብዙኃን ዘገባ መሰረት ኃይለኛ የመሬት መንቀጥቀጥ በሲቡ ደሴት ላይ ተሰምቷልና አሉት። እስካሁን 69 መሞታቸው ነው የተገለጸው። ህዝቡም በጉዳቱ ምክንያት ከአካባቢው እየሸሸ መሆኑም ተገልጧል። ሙሉ ቤተሰቡ የሞት ፍርድ ተፈረደባቸው። በሚያንማር የወንጀል ካምፕ የሚመራ ቤተሰብ አባላት የሆኑ 11 ሰዎች ሞት ነው የተፈረደባቸው። ሚንግ የተባለው ቤተሰብ በርካታ አባላቱን ጥፋተኛ ሆኖ ተገኝተዋል። አብዛኞቹ የዓመታት እስራትም ነው የተፈረደባቸው። ሚንግ ፋሚሊ የተባለው ቤተሰብ በሚያንማር ራስ ገዝ አስተዳደር ስር የምትገኘውን ላውን ካይን ከተማ ከሚያስተዳድሩ አራት ጎሳዎች መካከሉም ይገኙበታል። በቻይና ድንበር ላይ በሚገኘው በዚህ ከተማ የወንጀል ካምፕ ከፍተዋል። በእነዚህ ካምፖች ነው ቁማር፣ የበይነ መረብ ማጭበርበርና ና የአደንዛዥ እጽ ዝውውር እየተከናወነ የሚገኘው። ማያምር እንደ አውሮፓ ዘመን አቆጣጠር ከ23 የቤተሰብ አባላት በቁጥጥር በመዋሉ ለቻይና አስተላልፋ መስጠቷ የሚዘነጋ አይደለም። 11 የቤተሰቡ አባላት ሞት ሲፈረድባቸው፣ ሌሎቹ 11 የሚሆኑት የዕድሜ ልክ እስራት ተፈርዶባቸው የተቀሩት ከአምስት ዓመት እስከ 24 ዓመት እንዲታሰሩ ፍርድ ቤቱ ውሳኔም አስተላልፏል። በቦምብ ፍንዳታ ጉዳት ደረሰ። በፓኪስታን ነው። የፀጥታ ኃይሎች ዋና መስሪያ ቤት አቅራቢያ የደረሰ ፍንዳታ ከአስር ሰዎች በላይ መግደሉ ታውቋል። በፓኪስታን ኩዌት ከተማ በፍሮንቶሲያ ኮርፓስ ዋና መስሪያ ቤት አቅራቢያ በተጨናነቀ ጎዳና ላይ ነው የቦምብ ፍንዳታ ቢያንስ አስር ሰዎች ሲሞቱ ሰላሳ ሁለት ሰዎች መቁሰላቸውን ባለስልጣናቱ አስታውቀዋል። የጤና ጥበቃ ሚኒስትር ባክተን የሟቾቹ ቁጥር አረጋግጠው አስር ሰዎች ሲሞቱ ሰላሳ ሁለት ሰዎች ቆስለዋል ብለዋል። የቆሰሉት ወደ ሆስፒታል ወደ ትራውማ ማዕከል መወሰዳቸውንም ገልጸዋል። የጸጥታ ኃይሎች ከጥቃቱ በኋላ በፍጥነት በብቃት እርምጃ ወስደው አራት አሽከርካሪዎችን ገድለዋል። አሽከርካሪዎቹ በፍሬንት ድርጊት የሀገር ቁርጠኝነት ሊያዳክሙ አይችሉም ሲሉም ገልጸዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎችን እንደዚህ ሊመስሉ ነበረ። በቀጣይ ዝግጅቶች እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወላጅ ቤተሰቦቻችን እንድትወዱ ከወዲሁ በማክበር እየጋበዝን የዛሬን ዜናዎች በዚህ ቋጭን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ፣ በቀጣይ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ።